በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የፕሮግራማችን ተከታታዮች እንደምን ከረማችሁ እንደምን ሰነበታችሁ? ሰላም እግዚአብሔር የተመሰገነ ይሁን። እንኳን ለዚህ ሰዓትና ለዚህ ጊዜ አደረሳችሁ አደረሰን። እስከ መጨረሻው ድረስ ቢሮውን ተከታተሉት። የእና አገልግሎት በሚገባ ተከታተሉት። እግዚአብሔር ወዶና ፈቅዶ ያገናኘንን ርዑድ እግዚአብሔር የተመሰገነ ይሁን። አንድ ታሪክ የምነግራቸው ነገር በዛ አገልግሎት አሳትፊያት የነበረው እህታችሁ ነች እና አሁን ሳውዲ ያለችው ብቻ አገር ሳውዲን ያለችውና የችህታችን ለወይም ልጃችን ታሪኬ በርሶ ጋር ይቀመጥልኝ ብላ አስቀምጣ ነበርና ለአንዳንድ መማሪያ ይሆንልኝ። እሲ እሲ እናሰማው ፍቃድ ጠይቀን እናሰማው በለና ጠይቀናት ነው። ታሪኩን በዝርዝር ነግራቸዋለሁ። ለእናንተ መማሪያና ለእናንተ ትውትን መቀበል እንዲሆን ብዬ ነው። ይቺ ልጅ በአንድ ርኩሳን መንፈስት አስራ የነበረች ነችና፣ ና ይህን መናፍስት የተዋረሰችው ልጅ አታ ነው። ልጅ አታ የተ የተከራተተች ያለች ሀብት አላት፣ ንብረት አላት፣ ሀብታም ነች። የተዳር ጓደኛዋም ውጭ ነው የሚኖረው፣ የኢትዮጵያ ልጅ ነው። ከእሱ መውለድ ትፈልጋለች። ተሷ ጋር መጥቶ አራት ወር አምስት ወር ቆይቶ ይወዳል። በሚቆይበት ሰዓት ላይ ልጅ አርግዛ አስረግዤ መሄድ አለብኝ፣ ከዛም ልጅን ይዤ ሄዳለሁ ምኖም ብሎ ይወስናል። ይለፋል፣ ይታገላል፣ የለም። እሷም ደግሞ ደብረ ማርቆስ ጎጃም ማርቆስ የሚባል አገር ትሄዳለች። ሰው ጠቁሟ ነው ሄደችው። አንድ ደፍተራ ደፍተራ ጋ ስጠይቃለች። መታፈ ብታገል ብታገል ምርመራም ዶክተሮችን ብታይ ምንም ነገር ሊሳካል፣ ልጅ መውለድ አልቻልኩም እና ምን ማድረግ አለብኝ ብላ ጠይቀች። ከዛም ኮኮቧን እና ኮኮቧን አስቆጠረች። ከነገራት ኮኮቧ ምንም እንደሆነ እንደነገራት አንቺ በወለዳችም መካነሽ ብሏታል። ምን ማድረግ አለብኝ አለችው። ነገር ዝም አድርግልሽ ነገር አለ እሱን ታደረገሽ ልጅ መውለድ ተቻለች፣ ብሏታል። ከዛን ያደረገው ታሪክ መጥፎ ነገር የተደረገባት ተደራጎቱ በጣም የሚከብድ እግዚአብሔር የማይፈቅደው እግዚአብሔር የማይወደው ማዳንና ልጅ መውለድን በእግዚአብሔር ነው እንጂ በሰው ልጅ አልነበረም። ሕይወትን የማመሳቀልና ሕይወትን የማበላሸት የሆኗልና ይሄን አጋንንትን የሰው ልጅ ያን ነገር በለዋላ ያሳድሮባታል እና ከዛን በኋላ ከውስጥ በማሕፀኗ በኩል ባትና ባቷ ላይ ወይም ጭኑና ጭኗ ላይ የሰው አጽም እና የጦጣ ብልት ነው ያቀበረው። ይህንን እያደረገ ሁለተኛ ደግሞ በአንገቷ ላይ የሚመደረግ አለ። እሷ ላይም አድርጎላታል። እንግዲህ ይህንን ተመልከቱት። በጣም የሚያሳዝን ነው። ሙሉ ለሙሉ ትወልጃለሽ ብሏታል። ብሏታ ቃል ገብቶላት ታምራቶችን አሳይቷት እሷም ደስ ብሏት ወልዳለሁ፣ በቃ ደስ ይለኛል፣ በቃ አደርጋለሁ ብላ ብዙ ገንዘብ ከፍላ ይህንም ሁሉ ታደረገች በኋላ የጠበቀችው ልጁ ወዳለሁ በሰላም እኖራለሁ ነው እንጂ በመንፈሱ ትገባለሁ ሰውን ወዳለሁ ብላ አላሰበችም። እንግዲህ ተባል ተመልከቱ። እንግዲህ ውዱ ባለቤቷ ሲመጣ እንግዲህ እኔ ጋር ነው እንግዲህ ታሪኩ የጀመረው አንባቶቼ ወንድሞቼ እህቶቼ፣ እዚህ ጋ ነው ታሪኮ ጀምረው። እንግዲህ ባለቤቷም ደህና ሰው የነበረ ከእሷ ጋር ግንኙነት ሲያደርግ አበደ። እንግዲህ እንግዲህ ነው ህጋና ያለው ታሪኩ። የሰው ልጅ ሲያሳዝን፣ ምንድን ነው ነገር እንዴት ሊሆን ቻለ ብላ ድንገት አብዶ እሱም ጥሎ ጠፍታ አለ ጥሎ አጠፋ ግራ ገባት። እንደገናም ደግሞ ተመልሳ እሱኑ ጠየቀችው፣ ምንድነው እንደዚህ ባለቤቴ ደግሞ እንድትኮነብኝ ምናምን ብላ ጠየቀችው። እሱ ጋር እሱ ጋር ያለው እርኩሳን መንፈስ ስላለ ነው። የአንቺ ቅዱስ መንፈስ ስለሆነ ነው። የአንቺ ቅዱስ መንፈስ አለብሽ እና ጥሩ መንፈስ ነው ያለብሽ፣ ጥሩ መንፈስ ነው የአንቺ የእሱ ላይ ተቃጥሎ ነው ያባረረባት አለ አላት። ከዛ ሽምን ምን ማድረግ አለብኝ ብላ ጠየቀችው። ከዛን አይዞሽ ችግር የለውም ሁሉ ነገር ይስተካከልልሻል ብሎ አስተካከልኩልሻል አላት። ከዛም በኋላም ደግሞ በቃ ያንም ስታጣው ብዙ ጊዜ ጠብቀው ስታጣው ሌላ ትዳር ትይዛለች። ሁለተኛ ትዳር ስትይዝ አሁንም እንደዛው አበደና ሄደ። ከዛም አሁንም እንደገና እሱም ሳይሆን ሲቀር እሱንም አይሆን ሲቀር እንደገና ተሌላ ወንድ ጋ ግንኙነት ስታደርግ አሁንም እንደዚሁ ገና በውጭ ነው እነሱን ግንኙነት የምትገናኛቸው ከዛም እሱም አብደው ሄዳሉ። ከዛ የመጨረሻ ጊዜ እሷ አበደች፣ መጨረሻ ላይ እሷ አበደች። እንግዲህ በሶተኛው ጊዜ ማለት ነው። እዛ ተነስታ ወደ ጸበል በሰው ሰው ይዟት ወደ ጸበል ትገባለች። ጸበል ላይ ለዋላ ያለ መንፈስ እንደት እንደት ነው ይላታል፣ ይነግራታል። ላዋላያለ ያም የታሰረ መንፈስ ሁሉ ነገር ይዘረዝራል። ተዘረዘረ በኋላ አንድ የታሰረች ተልካ ነበረች እዛ ጸበል ቦታ ላይ ታገኛታለች። ራደንደዛለች አባታሉ እዛ ሂጅ ትላታለች። እኛ ጋር ትመጣለች ከዚያ ትትታይ ጊዜ በጣም ከባድ ከባድ ነገሮች አሉ። ከዚያ ስናየው ጊዜ ሲታይ በእግራና በቀኝ የነበረውን ሙሉ ለሙሉ በኦፕሬሽን አስደርገን በሕክምና ያንን ሙሉ ለሙሉ አስወጥተን ጸበል እንድትጠመቅ እንስ ገብታ ጨደር ተጠምቃ እንደገና ጸበል ይዘን ሄደን አጠምቀን ሙሉ ለሙሉ ወደ ራሷ መልሰን ጥሩ ልጅ አድርገን ራሷ ላይ መልሰን ይህንን አገልግሎት በደንብ በሚገባ ደስ በሚላት ተረርታ ምክር መክረን፣ የስነ ልቦና ችግሩ ሁሉ ተበላሽቶ ነበር እነሱን ሁሉ መልሰን፣ ከዛም በኋላም ይሄው የተመሰገነ ይሁን ይቺ ልጅ በሰላምና በደስታ ትኖራለች። አሁን ሳውዲኒ ያለችው ሳውዲ አረቢያ እሷም ዝክትዳር መያዝ አልፈልግም ብላ እኔ ወደ ውጭ ሀገር መሄድ ነው የምፈልገው ውጭ ሀገር ሄጄ ሰርቼ መምጣት ነው የምፈልገው ቤተሰቦቼ ችግሮኝ ናቸው ቤተሰቦቼን በሰላም ላኖር እፈልጋለሁ ብላ ይኸው ወደ ውጭ ሄዳ እየሰራ ትገኛለች አሁን አራት አመቷ ነው የተቀምጦ ፋይል ላይ ተቀምጦ ተቀምጦ እስካሁን ይህን እ መማሪያ ይሁን በማለት ጠይቀናት፣ ይኸው ፍቃድ ጠይቀን ይህንን ፕሮግራም ይህን ቪዲዮ እንድንለቅላቸው ፈልገናል። ቀጣይ ሁለት ቁጥር የሚሆነው ራሷ መታ ገና አላት። አሁንም ገና ሞ ይቀጥላል ገና የተጻፈው ገና ይቀጥላል። ብዙ ነገሮች ታሪኮች አሉ። ከዛ እሷ ደግሞ መታ ሙሉ ለሙሉ በአካል ቀርባ የምትናገርበት ይሆናል ማለት ነው። ሁለተኛ ታሪክ ይሄ ነው። እንግዲህ እህቶች፣ ወንድሞች ሆ እንደዚህ ያሉ ነገሮችም ሁሉ አሉ። እንግዲህ በተለያዩ በንቅሳት በቡቅራት በተለያዩ በሰውነታቸው ላይ እየተቡቀራችው ለመስተፋገር ለገንዘብ መሰብሰቢያ፣ ትዳር ለመያዝ ልጅ ለመውለድ የምታደርጉ እህቶቻችን ወንድሞቻችን ለምናፍስቱ ተጠቂ እንደሆናችሁ ልነግራችሁ ስለፈለግኩ ነው። በዛውም መማሪያ ይሆናችሁ በማለት ነው። ይህም ቪዲዮ በሚገባ በትክክል ተከታትላችሁ እስከ መጨረሻው ብታዩት መልካም ነው። ይህንን እነግራችኋለሁ። እኔ ወንድማችሁ አባ ገብረ ማርያም፣ እኔ አባታችሁ እግዚአብሔር ወዶና ፈቅዶ ያስቀመጠኝ አባ ገብረ ማርያም ነኝ። እስከ መጨረሻው ድረስ ተከታተሉ። ወዶና ፈቅዶ ያስቀመጠኝና አንተንም በፍቅርና በሰላም መታቸው እንድትሳተፉ አድርጋችሁ፣ ሰላም ከሁላችን ጋር ይሁን። እግዚአብሔር ይጠብቃቸው፣ እግዚአብሔር ባርካቸው። የእሱ ፍጡሮች ናቸውና መዳንም በሱ መኖርም በሱ ስለሆነ ትዳር ማግኘትም በሱ ልጅ መውለድም በሱ ስለሆነ